እሺ፣ አመሰግናለሁ። እኔም እንግዲህ ሁለተኛው የብራዚል አፍሪካ የምግብ ዋስትናን ማረጋገጥ ረሃብን መዋጋት፣ እንዲሁም ደግሞ የገጠር ልማትን እነዚህን ሶስት አጀንዳዎች ትኩረት ያደረገ ኮንፈረንስ ነበር የተካሄደው። እንግዲህ በኮንፈረንሱ ኢትዮጵያ ለሌሎች አፍሪካ ብዙ የአፍሪካ ሀገሮች መጥተው ስለነበር ለሌሎች የአፍሪካ ሀገሮች በምግብ ዋስትና ማረጋገጥ ምን እንደተሰራ እንዲሁም ደግሞ በረሃብን በመዋጋትም ምን እንዳከናወን እና የመጨረሻው ደግሞ የገጠር ልማት ላይ ምን እየሰራ እንደሆነ ከስንዴ ከሌማት ትሩፋት እና ከሌሎች ጋር ማያይዘን ያለንን ተሞክሮ አቅርበናል። አፍሪካ እንግዲህ እስካሁን በሰራናቸው ስራዎች በተለይ ባለፉ የሰባት አመት የለውጥ አመታት አንዱ ትልቁ የግብርናው ዘርፍ ስለሆነ ትኩረት የተሰጠው በግብርና ዘርፍ የተሰሩ ስራዎችን አቅርበናል። ከዚያም በላይ ደግሞ በዓለም አቀፍ ደረጃም በፋውም የተሰጠን ሽልማት ስለነበር ሌሎች አፍሪካውያን ኢትዮጵያ የተለየ ነገር እየሰራች እንደሆነ አዲስ አልነበሩም፣ ሚኒስትሮችም አብዛኛው የሚያውቁት ነገር ነው። ስለዚህ ይህን ተሞክሮ ለሌሎች አፍሪካውያን ወንድሞቻችንም እንዲሁም ለብራዚል ወንድሞቻችንም አሳይተናል። ከዚህ በተጓዳይ ደግሞ ከነሱም የተማር ናቸው አሉ። በተለይ ከብራዚል አንድ ስድስት አካባቢ ተቋማትን ትላልቅ ተቋማት እና ጠቃሚ የሆኑ ለሀገራችን የጎበኝ ናቸው አሉ። ወደፊትም ደግሞ እነሱም እንዲጎበኙን አድርገን ከኛ ደግሞ የተሻለ የበለጠ ወደ ስትራቴጂክ ደረጃ ግንኙነታችን እናሳድግ በሚል ባለፈው ፕሬዚዳንት ዳሲልቫ በጎበኙት መሰረት ኢትዮጵያን የዚያኔ ከጠቅላይ ሚኒስትሩ ጋር የተነጋግሯቸው በጣም በርካታ ይሾዎች አሉ ና ግንኙነታችንን የኢኮኖሚ ኢንቴግሬሽኑን ከቴክኖሎጂ ዋይዝ በብዙ መስኮች አብረን መስራት እንችላለን የሚል ስለተነጋገሩ ያንን ንግግር ወደ ተግባር ለመቀየር ደግሞ ከዚያ በኋላ በርካታ ስራዎች ተሰርተዋል። ከግብርና ሚኒስቴርም ከሌሎች ተቋማትም ብራዚልን በተለያየ ጊዜ እየመጡ ጎብኝተዋል። ብራዚል በተለይ በግብርና ምርቶች ላይ እና በግብርና ዘርፉ ላይ በጣም መርታዊ ለውጥ ያመጣች አገር መሆኗን አይተናል። በጉብኝታችን በተለይ ደግሞ ከጉብኝታችን ውስጥ የመጀመሪያው የብራዚል ብሔራዊ አቅርቦት ኩባንያ የሚባል በተለይ ፖሊሲ ላይ የሚሰራ ፖሊሲ ላይ ብቻ አይደለም፣ ፖሊሲም ላይ ይሰራል። የግብርና ፖሊሲም ከዚያም ባለፈ ደግሞ አቅርቦቱን፣ የአቅርቦት ሰንሰለቱን ከአምራቹ ወደ ተጠቃሚው በማድረስ ረገድ በጣም ትልቅ ስራ የሚሰራ ኩባንያ ነው። ሽያጮችን ወደ አለም አቀፍ ደረጃም ለማውጣት የሚያስችል አቅም ያለው ነው። ግን በዋናነት እየሰራ ያለው ሀገር ውስጥ ያለውን አቅርቦት ከአንድ ቦታ ወደ አንድ ቦታ በመውሰድ እንዲሁም ደግሞ የገበያ በጣም አለመረጋጋት ሲኖር ደግሞ ገበያ ለማረጋጋት የሚያስችል ስራዎች እንደሚሰራ አይተናል። ትላልቅ መጋዘኖች አሉት። በፖሊሲ ደረጃ እንዲሰራ ቢቋቋምም ግን አቅርቦቱንም በማሳለጥ ምርቱንም ራሱ አርሶ አደሩን በመደገፍ ምርትና ምርታማነትን ለማሳደግም ትልቅ ስራ እየሰራ እንደሆነ ሀያ አምስት ዓመት እንደሆነ ኮና የሚባል ኩባንያ ነው። እሱን ጎብኝተናል። ይሄ ራሱ አንድ ትልቅ ነገር ነው። በሌላ በኩል ደግሞ በተለይ የብራዚል ግብርና ላይ በጣም ትልቅ መሰረት ጥሏል የሚባል እና በየሄድንበት ሁሉ የምናገኘው አንድ ተቋም አለ። የግብርና ምርምር ኮርፖሬሽን ወይም ኢምብራፓ የሚባል ተቋም አለ። አርባ ዓመት ይሆነዋል ከተቋቋመ። ይሄ ተቋም በሁሉም የግብርና ዘርፎች ላይ በሰብል ልማትም፣ በእንስሳት ሀብት ልማትም፣ በአሳ ሀብት ልማትም፣ ኢሪጌሽን ላይ ሜካናይዜሽን ላይ አፈር ለምነት ላይ አሲዳማ አፈር ለመከላከል የሚያስችሉ ምርምሮችን በመስራት በጣም ዝናብ አጠር የሆኑ አካባቢዎች ላይ ደግሞ ቶሎ የሚደርሱ ሰብሎችን ቶሎ የሚደርሱ የእንስሳት መኖችን በማምረት በጣም የተሳካለት ተቋምና በተለይ ለብራዚል የግብርና ምርት እና የግብርና ምርት ኤክስፖርት እንደዚህ ማደግ ትልቅ ስራ የሰራ ተቋም መሆኑን አይተናል። የግብርና ምርምር ኮርፖሬሽን ወይም ምራፋ የሚባለው እኛም ላይ በአንዳንድ ዘርፎች ላይ መስራት ጀምረናል በጋራ አሁን ደግሞ ፊርማው የበለጠ ይህንን ግንኙነታችን ለማሳደግ የሚያስችል ስራ ይሆናል በሌላ በኩል ደግሞ የህብረት ስራ ማህበራትንም የአርሶ አደር የህብረት ስራ ማህበራት እንደዚያው ጎብኝተን ነበር አንድ ነጥብ አምስት ሚሊየን አካባቢ የአርሶ አደሮች በጋራ በጣም ብዙ ነገር እንደሚሰሩ አይተናል ወደ መካናይዜሽን ገብተዋል ከአመት ሁለት ሶስት ጊዜ ኢሪጌሽንንም በመጠቀም እያለሙ እንደሆነ አይተናል። በጣም ትልቅ ፖቴንሻል እንዳላቸው ይህንን የህብረት ስራ ማህበር ደግሞ ራሱ ይሄ የምርምር ተቋሙ በጣም ትልቅ ድጋፍ እያደረገ እንደሆነም አይተናል። እና በአጠቃላይ ከዚህ ከግብርና ዘርፍ ጋር በተያያዘ ያለው የብራዚል እድገት የጥናትና ምርምር ስራ እየሰሩ መሄዳቸው ለየትኛው አፈር ምን አይነት ማዳበሪያ ያስፈልጋል የሚለውን ኦፍ ኮርስ የማዳበሪያ ማምረት እንዲህ አይነት ጉዳዮች እነሱም ትልቅ ችግር እንዳለባቸውን ያየ ነው። ይሁንና ግን በአጠቃላይ እስካሁን በተሰራው ስራ በብራዚል የግብርና እድገት ላይ የጥናትና ምርምርን አስተዋጽኦ በጣም በከፍተኛ ሁኔታ ያሳደገው መሆኑን አይተናል። እኛ ከዚህ በጣም በትልቁ መማር እንዳለብን እና የጀመርነውን ነገር ማጠናከር እንዳለብን እና የተማርነው በተለይ በግብርናው ዘርፍ በሌላ በኩል ያየናቸው ከቴክኖሎጂ ዘርፍ ጋር እና እንዲሁም ደግሞ ከግብርናው ዘርፍ ጋር ትንሽ ዝናብ አጠር የሆኑ አካባቢዎችን ለመጎብኘት ሞክረናል። ግብርናውን ብንጨርስ ከዋና ከተማዋ ብራዚል ብራዚሊያ ወደ 1547 አካባቢ ኪሎ ሜትር የሚርቅ ቦታ ሄደን ነበር። ፔትሮሊና የምትባል ከተማ አካባቢ ነው። እንግዲህ የሳቫና አካባቢ ነው። ዝናብ አጠር ነው። ነገር ግን በጥናትና ምርምር ለዝናብ አጥር የሚሆኑ ድርቅ መቋቋም የሚችሉ የእንስሳት ዝርያዎችን ከሌሎች አካባቢዎች ከሩቅ ምስራቅ ኤዥያ ድረስ በማፈላለግ በማምጣት በማራባት ና በማዋለድ በጣም ትልቅ ስራ እየሰሩ እንደሆነ ላርሶ አደሩ አይተናል። ለእነሱ ደግሞ የሚሆን መኖም ራሱ ባለችዋ የዝናብ ወቅት ወይም ደግሞ በውሃን ደግሞ ማኔጅ በማድረግ በማቆር ስራ ላይ በጣም ከፍተኛ ስራ እየሰሩ እንደሆነ ለኢሪጌሽንም ወይም ደግሞ ለመስኖ ልማት የሚጠቀሙበታል። በሌላ በኩል ደግሞ ለመጠጥም ውሃ ህብረተሰቡ በእያንዳንዱ ቤተሰብ ደረጃ እነዚህ የውሃ ማቆር ስራዎች እንዲሰራ ውሃ ህክሙ ደግሞ ለመጠጥ እንዲያውል የማድረግ ና ድርቅን የመቋቋም ስራ እየሰሩ መሆኑን አይተናል። እዚህ አካባቢ የለሙ አጠቃላይ ለአካባቢው የአየር ንብረት ተስማሚ የሆኑ የአትክልትና ፍራፍሬ ምርቶች በተለይ የወይን ኮኮናት፣ እና እንደዚህ ሙዝ የመሳሰሉ ነገሮችን እያለሙ እንደሆነ አይተናል። በአጠቃላይ ድርቅ አጠር የሆኑ ዝናብ አጠር የሆኑ ድርቃማ የሆኑ አካባቢዎችንም ራሱ እንዴት ማልማት እንደሚቻል አፍሪካውያን ወንድሞቻቸው ያሳዩበት ነው።